ተገድላ ተገኝታለች። ገዳዩ ደውሎ አትፈልጓት፣ እኒህ ገድያት አለው፣ አስክሬኗንም እዚህ ቦታ ታገኙታላችሁ አለ። ሃይማኖት ደስታው ትባላለች፣ የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ሰሯን በአካባቢ ከሚገኘው ቤታቸው ልጇን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር ጎረቤት፣ ወዳጅ፣ ዘመድ በፍለጋ ተንከራተቱ። ባለቤቷ ቄሲስ ጌጡም ወደ ሚዲያ ደውሎ እየተንሰፋሰፉ በንባ ታጅቦ የልጆቼ እናት ወታ ቀረች፣ እባካችሁን አፋልጉኝ አሉ። በሶስተኛ ቀን አርብ ቀን ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኘታላችሁ አለ። በቁጭትና በምረራዘን እናት ሃይማኖት ተቀበረች። በጣም ያሳዝናል። አንጀት የሚበሉት፣ ህጻናትም ያለእናት ቀርተዋል። ወንጀለኛውን ለመያዝም ፖሊስ በጥረት ላይ እንደሚገኝ የወጡት መረጃዎች ያሳያሉ። እጅግ አሳዛኝ ልብ የሚነካ በጣም ዘግናኝ መረጃ ነፍስ ይማር ለዚች እይታችን ፊት እንደሚያስፈልጋትም ነው ሚኪ ነኝ ከሚኪታ ቦርንፎ ይህንን ቻናል ሰብስክራይብ ማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ